አልካትራዝ ትራምፕ በድጋሚ እንዲከፍት ስላዘዙት የአደገኛ ወንጀለኞች እስር ቤት አምስት እውነታዎች። በአሜሪካ ምዕራባዊ ክፍል በ19ኛው ክፍለ ዘመን ነው የተሠራው። በፓስፊክ ውቅያኖስ የሚጓዙ መርከቦችን አቅጣጫ ለማመልከት አናቱ ላይ መብራት ተሰቅሏል። እንደ ባህር መከላከያ ሰፈርም ህንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ሲሆን ነው እንደ ኢሮፓውያን አቆጣጠር ከ1934 እስከ 1963 ዘ ሮክ በሚል ስያሜው የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባለው አደገኛ ወንጀለኞች ማቆያ ነው። በ1962 ሶስት ታራሚዎች አመልጠው የገቡበት አልታወቀም። በተጨማሪም የሆሊውድ ፊልሞች ማጠንጠኛ መሆኑ አልካትራዝ እውቅናው እንዲጨምር አስችሏል። ዶናልድ ትራምፕ አልካትራዝ በድጋሜ ተከፍቶ በማስፋፋት የአሜሪካ አደገኛ እና ጨካኝ ወንጀለኞች መታሰሪያ እንዲሆን አዘዋል። ስለ አልካትራዝ በስፋት የማይታወቁ አምስት እውነታዎች ቀጣዮቹ ናቸው። አንደኛ ለሌሎች ማረሚያ ቤቶች ምሳሌ መሆኑ እንደ አውሮፓውያን አቆጣጠር በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን፣ በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1912 በዓለም ረዥሙ የሲሚንቶ ግንብ በዙሪያው ታጠረ። የእስር ቤቶቹ ቁንጮ በሚል ስያሜ ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። ሦስት እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶች ወርሰዋል። የመጀመሪያ የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማኅበረሰቡ የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች የተሞላ ነው ይላል። እስረኞችን ለየብቻቸው በማሰር እንዳያሴሩ ማድረግ ከጥብቅ የቁጥጥር መንገዶቹ አንዱ ነበር። እስረኞች ከሳምንቱ የመጨረሻ ቀናት ውጪ እርስ በርስ እንዲያወሩ አይፈቅድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት ይቆያሉ። ሁለተኛ፣ ጥቂት አደገኛ ወንጀለኞች የሚታሰሩበት መሆኑ። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካኝ ከ260 እስከ 275 ታራሚዎች ታሰሩበታል። ይህም ከአጠቃላይ የፌዴራል መንግሥት እስረኞች አንድ በመቶ ገደማ ነው። በአሜሪካ ታላቁ የምጣኔ ሀብት ቀውስ ወቅት የተደራጁ ወንጀለኞች በዚህ እስር ቤት ታስረዋል። በጣም የሚታወቀው አልፎንስ ኤልቻፖ ሲሆን፣ በቺካጎ የወንጀል ቡድን መሪ ነበር። ኤልቻፖ ወደ አልካድራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤቱ በመቀጠሉ ነው። አልካትራዝ አራት ዓመት ከታሰረ በኋላ የቂጥኝ በሽታ ስለያዘው ወደ ሌላ ማረሚያ ቤት ተዛውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዕዋፋት ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስም ወቶለታል። በካንሳስ እስር ቤት ሳለ አዕዋፋትን ያሳድግ ነበር። በአልካትራዝ ግን እንስሳት ማስገባት ክልክል ነበር። ሌላው ታዋቂ እስረኛ አልቪን ካርፓዊዝ ነው። በሕዝብ ዘንድ በጣም ይጠላ የነበረው አልቪን በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም ነበር። ለ25 ዓመታት በአልካትራዝ በመታሰር ለረዥም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖ ተመዝግቧል። 1950ዎቹ በዋሽንግተን ካፒቶል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ ማሽንጋን ኬሊ ባርነስ እና ራፋኤል ካንሴል ሚራንዳም ታዋቂ የአልካትራዝ እስረኞች ናቸው። የፖርቶሪኮ ናሽናሊስት ፓርቲ አባላት ነበሩ ሶስተኛ ከአልካትራዝ ለማምለጥ ከባድ መሆኑ አልካትራዝን በኤሌክትሪክ ሽቦ በማጠርና በታጠቁ ወታደሮች በማስጠበቅ ከማረቢያ ሜቱ ማምለጥ ከባድ እንዲሆን ታስቦ ነው የተገነባው ሆኖም ግን ታራሚዎች ማምለጣቸው አልቀረም በሶስት አስርታት 36 እስረኞች 14 ጊዜ ማምለጥ ሞከራ አድርገዋል 23ቱ ታይዘው የታሰሩ ሲሆን ስድስቱ ተገለዋል ሁለቱ ደግሞ ውቅያኖስ ውስጥ ሰጥመው ሞተዋል። አምስት እስረኞች ግን የት እንደደረሱ አይታወቅም። አመልጠው ሊሆን ይችላል ተብሎ ቢገመትም መንግስት ጠፍተዋል ብሎ ነው የሚያምነው። እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ በ1936 ነበር የመጀመሪያ የማምለጥ ሙከራ የተፈጸመው። ጆ ባውረስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂዎች ተተኩሶበታል። 1945 ጆን ጊሊስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቱ ከወጣ በኋላ ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ አዛዦች ደረሱበት። ባትል ኦፍ አልካትራዝ በመባል የሚታወቀው እንደ አውሮፓያን አቆጣጠር በ1946 የተደረገው የማምለጥ ሙከራ በታሪክ ይጠቀሳል። ስድስት እስረኞች መሳሪያ ሰርቀው ሁለት ጠባቂዎችን ሲገሉ 18 ቆስለዋል። ማምለጥ ግን ሳይችሉ ቀርተዋል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች አመልጠዋል። ልብሳቸው በአቅራቢያው ባለ ኤንጅል ደሴት ላይ ስለተገኘ ምናልባት ሰጥሞ ይሆናል ተብሎ ይታመናል። ጆን ስኮት እና ዳርል ፓርከር የተባሉ ታራሚዎች በጓዳ በኩል አሾልከው ባያመልጡም ደሴቱ ላይ ላይ ተይዘዋል። አራተኛ በሆሊውድ ፊልሞች ገናና መሆኑ። አልካትራዝ በሆሊውድ ፊልሞች ገናና ምስል አግኝተዋል። በፊልሞች ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት አይደለም። አልካትራዝ በፊልምና በመጽሐፍት እንደሚሳለው አስከፊ ቦታ አይደለም። ታራሚዎች ለየብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመርጡ አድርጓቸዋል ሲሉ የማረሚያ ቤቶች ቃል አቀባይ ይናገራሉ። በ1979 ክሊንት ስቲውድ የተወነበት ስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላንስ አንግሊን እና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም በእርግጠኝነት አመልጠው ስለመሆኑ መረጃ የለም። መርደር ኢንዘ ፈርስት የተባለው ፊልም ታራሚውን ሄነሪ ቶዶሪ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጂ የተወነበት ዘሮክ ተከታታይ ቴሌቪዥን ድራማና ጌም ሆኗል። አምስተኛ የተዘጋበት ምክንያት ከአልካትራዝ ለማምለጥ ከሚደረጉ ሙከሮች ባሻገር አልካትራዝን ለማስተዳደር የሚያስፈልገውን ከፍተኛ ውጪ በ1963 እንዲዘጋ ምክንያት ሆኗል። የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ አምስት ሚሊዮን ዶላር እንደሚያስፈልግ አስታውቋል። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን አስር ዶላር በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ ኦልትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። በ19ኛው ክፍለ ዘመን አካባቢው የማህበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁ ይገልጻሉ። ሆኖም አስፈላጊውን ቁሳቁስ ወደ ደሴቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ ስኬታማ አልሆነም ነበር። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በአመት 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና የሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገው ይጠቀሙበታል። በቂ ልምምድ ከተደረገ ከእስር ቤቱ ማምለጥ እንደሚቻል ማሳያ መንገድ ተደርጎ ይወሰዳል በሸድቀዩን